ክፍል የምን መጽሐፍ ነው? የምን መጽሐፍ ነው? እንደውም ጥያቄ መጠየቅን አላቆም። አዲስ አቦች ደግሞ መልስ ለመስጠት መኩራታችሁን አታቆሙም። እንቀጥላለን። እንደዚሁ የመጀመሪያው መጽሐፍ ማን ነው? አቃለ ብዙ ሰዎች እንደምትሳሳቱ ኦሪዘ ፍጥረት እንደምትለው አይደለም። የመጀመሪያው መጽሐፍ ሄኖክ ነው። ሁለተኛው መጽሐፍ ኢዮብ ነው። ኦሪዘ ፍጥረት ሶስተኛ መጽሐፍ ነው ሲጻፍ፣ በአጻጻፍ በታሪክ ግን ኦሪዘ ፍጥረት የቀደመውን ሁሉ ለሙሴ ስድስት ቀን ሲና ተራራ ላይ የስድስቱን ቀን ፍጥረት ገልጦ ስድስቱን የእሳት መጋረጃ አሳልፎ በሁለት ነገር ነገረው። በብዙ ነገር ወበብዙ መክፈልት በብዙ ነገር አስርቱ ትእዛዛት ወበብዙ መክፈልት ወነበቦ ወነበቦ እያለ የነገረው አንደኛ ትርጉሜ ነው። በብዙ ነገር ወበብዙ መክፈልት በብዙ ነገር በአስርቱ ትእዛዛት ወበብዙ መክፈልት ወነበቦ ወነበቦ ባለው ምን ማለት ነው? እግዚአብሔር ለሙሴ የነገረው በሁለት ይከፈላል። በሁለት ይከፈላል። አንድ ለምሳሌ አስርቱ ትእዛዛት የምንላቸው ተጽፈው ቀጥታ የተሰጡ ከዛ ቀጥሎ ደግሞ ወነበቦ ወነበቦ የሚለው እንዲህ በል፣ እንዲህ በል፣ እንዲህ በላቸው፣ አለው፣ አለው፣ ነገረው፣ ነገረው የምንላቸው አሉ። በቁጥር ሲቀመጡ አስርቱ ትእዛዛት ስንት ናቸው? ራሱ ይናገራል። ስንት ናቸው? አስር ወነበቦ እያለ የነገረው ብዙ ሲሆን ግን ሌላ ሕግጋት በአጠቃላይ ስንት አሉ? አምስት መቶ ሰባ ሁለት ያህል ወነበቦ አለ። በዕብራይስጦቹ ዕብራይስጥ በእስራኤሎቹ ደግሞ ስድስት መቶ አስራ ሶስት ናቸው ይሏቸዋል። ስለዚህ አሁን በብዙ ነገር ወበብዙ መክፈልት በብዙ ነገር አስርቱ ትእዛዛት ናቸው። እነዚህ አስርቱ ትእዛዛት አስርቱ ትእዛዛት ብዙ ምስጢር ያላቸው ናቸው ዝም ብለው አስር መሆናቸው አይደለም አለም እነዚህም ቢያከብር ኖሮ ፍጹም ሰላም ይሆን ነበረ ስለዚህ እግዚአብሔር ለሙሴ በዚህ ነገረው ሁለት በብዙ ነገር ወበብዙ መክፈልት በብዙ ነገር ትንቢት ወበብዙ መክፈልት አምሳል ትንቢት ለአባቶቻችን ተነገረ፣ በነቢያት ይሁ እምትካት ለአበዊነ፣ ለአባቶቻችን፣ ለእምነ፣ ለእናቶቻችን እግዚአብሔር በነቢያት ተናገረ። ነቢያት ሁሉ ትንቢት ተናገሩ። ትንቢቱ በጠቅላላ ምንድን ነው የሚለው መሰላችሁ? በሀሙስ ወን ፈቃለ ለትት ወለድ ሞለት ወለተ ከአምስት ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድናለሁ። ስለዚህ ሊወለድ ነው ጌታ ሊወለድ ነው ጌታ ሊወለድ ነው ጌታ ሊወለድ ነው ብቻ አይደለም ዘመኑ ተጽፏል። እንደገና ደግሞ ሊወለድ ነው ብቻ አይደለም ከማን እንደሚወለድ ጭምር እግዚአብሔር በነቢያቱ ነግሮናል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ ለዘላለም የተመሰገነ ይሁንልን። ለምሳሌ በምሳሌ የተናገረዋል። ምሳሌ የምንለው በመሶበ ወርቅ በተቋመ ወርቅ በማዕጠንተ ወርቅ በበትረ አሮን ለምሳሌ። እነዚህ ምንድናቸው? ምሳሌ ናቸው ምሳሌ ናቸው። መሶበ ወርቅ ማዕጠንተ ወርቅ። ማዕጠንተ ወርቅ ማለት ይሄ ጽናው ካህኑ የሚያጥንበት እሱ ጽና የምንለው ወይም ጥናም ካላችሁት እሱ አሁን ምስዋ ነው። ምስጢር አለው ውስጡ ሰዓት ይደረጋል። ገመዶቹ ስንት ናቸው? ሶስት ናቸው። በመሃል ስንት አለ? አንድ ቀጥ ያለ አለ። እቺ ፍም መያዣዋ፣ እሳት መያዣዋ የእመቤታችን ምሳሌ ናት። ውስጡ እሳቱ የወልድ ምሳሌ ነው። ይሄ ሶስት መሆኑ እመቤታችን በሶስት ወገን ንጽሕት፣ ድንግል ጽንይት፣ ክብርት መሆኗን የሚያሳይ ነው። በሃልዮ በነቢብ፣ በገቢር እመቤታችን ንጽሕት ናት። አንድም ሶስቱ የአብ የወልድ የመንፈስ ቅዱስ ይሆናል። በመሀል ያለው አንዱ ደግሞ የአንድነታቸው ምሳሌ ነው። በዚህ ሁሉ ነገር እግዚአብሔር ክብር፣ ምስጋና ይግባው ለዘላለም። ዝም ብለን የምናረገው ነገር የለም። መሶበ ወርቅ። ቅዳሴ ሲገባ በመሶብ ወርቅ ህብስቱ ይመጣል። መሶበ ወርቅ የተባለች ማነች? የወርቅ መሶብ እመቤታች። ዝም ብሎ መሶብ አልተባለችም። ምን ተባለች? መሶበ ወርቅ። ወርቅ ናት። ዳዊት ልበ አምላክ በመዝሙር 44 ቁጥር 9 ምን ይላል? ወትቃውም ንግስት በይማንከ ንግስቲቱ በቀኝ ትቆማለች። በአልባሰ ወርቅ እጹፍት ወህውርት ይላታል፣ ወርቅ የለበሰች ይላታል። ወርቅ ናት እመቤታችን። ክብርና ምስጋና ለእግዚአብሔር ይድረሰው። እመቤታችንን በዚህ ይመስላል። እመቤታችን መሶበ ወርቅ፣ ልጇ ደግሞ ምን ተባለ? ህብስት መና ተባለ ስለዚህ በብዙ ህብር በብዙ ምሳሌ የሚለን ይሄን ሁሉ ነው የሚነግረን። የሚገርመው ግን ይሄ ሁሉ ያለው የት ነው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ምክንያቱም ጽና ሌላ ቸርች ብትሄዱ አታገኙትም፣ በእኛ ነው ያለው። እግዚአብሔር ስሙ የተመሰገነ ይሁንልን። በሰማይ አለ፣ በመጽሐፍ ቅዱስ አለ፣ በእኛ አለ። ቅዳሴም ስንገባ የምንለዋለሁ ሁሌ፣ የምንለዋለሁ ሁሌ የሚባለው አንቲ ውእ ማስዋበ ወርቅ ነጹህ፣ አስታወሳችሁት እንተ እስቴ መና ህቡ ህብስት ዘወረደም ሰማያት ወሃቤ ህይወት ለኩሉ ዓለም ማርያም አንቺ መሰቦርቅ ነሽ፣ ህቡ መና በውስጥሽ አለ። እሱ ኢየሱስ ነው። እሱም ኢየሱስ ደግሞ አንቺ የወለድሽው ዘወረደም ሰማያት፣ ከሰማያት ውረደው ነው። ለምንድን የወረደው ብሎ ቢጠይቅ፣ ውሃቤ ህይወት ለኩሉ ዓለም ለሰው ልጆች ሁሉ ህይወትን ሊሰጥ ይሄ ነው የእኛ መልአክ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን በብዙ ህብር በብዙ ምሳሌ እግዚአብሔር ነገረን የሚል ነው። መልካም ትንቢት። ትንቢት ከተነገሩ ትንቢቶች መካከል ጽጌ አስተራየ በውስተ ምድርነ ጽጌ ኢየሱስ ነው። አሁን ያለንበት ዘመን ጽጌ፣ እመቤታችን ጽጌ ትባላለች። እንደገና ኢየሱስ ራሱ የሚባለ ጽጌ ይባላል። ዘይሰማይ ስሙ ጽጌ ተብሏል። እመቤታችንም ጽጌ ተብላለች። ለምሳሌ ኢየሱስ እጣን ተብሏል። እመቤታችን እጣን ተብላለች። እጣን፣ እሱ እጣን፣ እሷ እጣን። ቅዳሴ መሀል ላይ ዝውዕቱ የሚለውት ትስላችኋል። ላስታውሳችሁ ዝውዕቱ ጊዜ ባርኮት ወዝውቱ የሚል ታስቀድሳላችሁ፣ አደለ? ታደስ የተመረጠ የእጣን ጊዜ እግዚአብሔርን የምናመሰግንበት ጊዜ እሱን በእጣን እናቱን በእጣን እሷን በእጣን ልጇን በእጣን እየመሰልን እጣን ህሩይ እያልን የምናመሰግንበት የምስጋና ጊዜ ይላል። ክብርና ምስጋና ለሥላሴ ይሁን፣ ስሙ የተመሰገነ ይሁንልን። ይሄም የሚገኘው በዚህ ቤተ ክርስቲያን ነው። አሁን ሁለቱን ዘመናት ልንገራችሁ። ትካትና ዳሃሪ ያልኳችሁ ጥንትና የኋላው ዘመን ያልኳችሁ፣ ጥንት የተባለው ልጅነት ያጣንበት መርገመ ስጋ መርገመ ነፍስ በላያችን ላይ ተጣብቆ የነበረበት 5500 ዘመን ትካት ነው። በዛ ዘመን አልተወንም ተናገረ። ዳሃሪ የሚለው ከዛ በኋላ መጥቶ ወደ ሃሪሳ ብሎ መዋዕል ነገረነ በወልዱ ብሎ ሲያመጣ ዳህሪ የሚለው ደግሞ ልጅነት ያገኘንበት ጥምቀት ያገኘንበት ስጋው ደሙ ያገኘንበት መርገመ ስጋ መርገመ ስጋ መርገመ ነፍስ የጠፋበት ድንግል ማርያም ልጇን ወዳጇ የወለደችበት ያ ዘመን ደግሞ ይሄ ዘመን ተባለ። ክብርና ምስጋና ለስላሴ ይሁን፣ ክብር ምስጋና ይግባው። ይሄን ዘመን እንዲህ በሚል እንከፍለዋለን። በመጽሐፍ ስትጽፉ ትምህርት ቤትም የተማረች ሰዎች ቢሲ እና ኤዲ በሚል ይከፈላል። በእንግሊዘኛው ቢሲ ሚለው። ቢፎር ደ በርድ ኦፍ ክራይስት ነው። ኤድ የሚለው የላቲን ቃል ነው፣ አኖ ዶሚኒ ነው ማለት ነው። የር ኦፍ ዘ ሎርድ ማለት ነው። ይሄን ግን አሁን እየቀየሩት ነው። ኢየሱስ የሚለው ስም ከሰው ልብ መጥፋት አለበት፣ ወንጌሉ ራሱ ይናገራል እንደዚህ ነው የሚያምኑት፣ መጥፋት አለበት። ስለዚህ ምን ጀመሩ? ኢየሱስ ክርስቶስን ስሙን የሚያጠፉ እምነቶች እንዲበዙ ተደረገ። ከዛ ውስጥ ዋናው ኒው ኤጅ ሞቭመንት ይባላል። the new age movement ወይም ደግሞ የእሱ አንዱ ፕራክቲስ የሆነው ሎ ኦፍ አትራክሽን ይባላል። በኒው ኤጅ ሙቭመንትና በሎ ኦፍ አትራክሽን በውጭው ዓለም ኢየሱስ ክርስቶስን እጅግ የሚሰድቡ መልእክቶች አላቸው። ከዛ ውስጥ አንዱ ኢየሱስ የስበት ሕግ የሚጠቀም ሚሊዮነር ነበረ፣ ፍጡር ነው፣ አምላክ አይደለም የሚሉ ናቸው። ለስም አጠራሩ ክብር ምስጋና ይግባው። እዚህ ኢትዮጵያ ውስጥም የዚህ አስተሳሰብ ያልገባቸው ሰዎች ያሉ ይመስለኛል። መንገዱ አልገባቸው ምን ማለት እንደሆነ። ስለዚህ እንደውም ትላንትና ያስመረቅኩት መጽሐፍ በኋላም ታገኙታላችሁ። ደኒው ኤጅ ሙመንት ሎኦፍ አትራክሽን፣ የአዲሱ ዘመን ክርስትና የስበት ሕግና የአዲሱ ዘመን እንቅስቃሴና እሳቤ የሚል ምን ማለት ነው የሚለውን ታገኛላችሁ። እንግዲህ ወደ ዘመን ሁሉ ሰዳችሁ በሁለት ይከፈላል። ቅድም እንዳልኳችሁ ቅድመ ለተ ክርስቶስ እንላለን። እንደገና ደግሞ ከክርስቶስ ልደት በኋላ ምናል። እነዚህ አሁን ወደ ሌላ ተለውጠዋል። ቢሲ የሚለው ቢሲኢ ወደሚል ተተክቷል። ኤዲ የሚለው ሲኢ በሚል ተለውጠዋል። አሁን ድንገት አንዳንድ መጽሐፎች ስታዩ በፊት ቢሲ ይሉ የነበሩት ቢሲኢ ናቸው። ኤዲ ይሉት የነበረው ሲኢ ነው። ወደ የተለወጠ ካመን ኢራ ወደሚል ተለወጠ። ሲኢ ካመን ኢራ ይሉታል። ቢሲኢን ደግሞ ቢፎር ካመን ኢራ ይላቷል። አሁን የክርስቶስ ስም ከዘቻ ውስጥ እንድትወጣ ሃርቫርድ ዩኒቨርሲቲ የታወቀች አንድ ሴት በዚህ በሬሊጅስ ዲስከሽን ላይ ምን አለች? ዓለም ሁሉ የሚቀበለው ኢየሱስን መስራት አለብን አለች። አሁን ያለው ኢየሱስ ክርስቲያኖች ብቻ ናቸው የሚቀበሉት። ስለዚህ ዓለም የሚቀበለው ዓለም የሚቀበለው ማለት ሁሉም የሚቀበለው ያ በኒው ኤጅ ሙቭመንት ነው። ዓለም የሚቀበለው ኢየሱስ፣ ቡዳው የሚቀበለው ኢየሱስ፣ ሂንዱ የሚቀበለው ኢየሱስ፣ ዞሮአስትራኒዝም የሚከተሉ የሚቀበሉት፣ ጃይኒዝም የሚያምኑ የሚከተሉት፣ ሁሉም እስልምና የሚያምነው የሚቀበሉት፣ አይሁዶችም የሚቀበሉት። እሱ ላይ ደግሞ ቁልፍ ነገር አለ። አይሁዶቹ ጋር ሁሉም የሚቀበሉት ክርስቶስ መስራት አለብን ይላሉ። መስራት ክርስቶስ መፍጠር። ይሄ ማለት ምንድነው? በሰው ልጆች ልቡና ውስጥ አዲስ ኢየሱስ። ይሄ ደግሞኛ ተነግሮናል ማቴዎስ 24 ቁጥር 4 ላይ እኔ ክርስቶስ ነኝ እያሉ እኔ ኢየሱስ ነኝ እያሉ በስሜ ይመጣሉ አስቀድሜ የነገርኳችሁ ተጠበቁ ይላልና፣ የሚጠብቀን እግዚአብሔር በቤቱ አጽንቶ ያኑረን። አምሳል አምስት አምሳል ልንገራችሁ፣ ከዚህ በመቀጠል በዛ ትምህርቴን አጠቃላለሁ። አምስት አምሳል አንደኛ፣ እግዚአብሔር እንግዲህ በብዙ ትንቢት፣ በብዙ ህብር፣ በብዙ አብነት ነገረን አልኳችሁ። አንደኛ በአምሳለ ነበልባል ውሃ መልማል፣ ሁለተኛ በአምሳለ ጸምር ወጠል፣ ሶስተኛ በአምሳለ እብን ቅውም፣ አራተኛ በአምሳለ ብዕሲ መካ ፣ አምስተኛ በአምሳለ አንበሳ መፍርህ። ላስደግማችሁና ምን ማለት እንደሆኑ በዚህ ምሽት ትይዟቸዋላችሁ? መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ይደር። ስንት አምሳል? አምስት። አንደኛ ከእኔ ቀጥላችሁ ድገሙ፣ በአምሳለ ነበልባል ወሃመልማል ፣ ሁለተኛ በአምሳለ ጸምር ወጠል፣ ሦስተኛ በአምሳለ እብን ቅውም፣ አራተኛ በአምሳለ ብእሲ መካህ አምስተኛ በአምሳለ አንበሳ መፍርህ። ግዴ አሁን ይከብዳሉ አይደል? የሰማችኋቸው እንድትሏቸው እንድትደግሟቸው ብዬ ነው እንጂ ይከብዷቸዋል። እነዚህን የት የት እንደምታገኙ አምስት ጥቅስ ልስጣችሁ። ድንገት ሶሻል ሚዲያ ስላለ ከምታውቁት ዩቲዩበር ወይም አንዱ ቲክቶከር ገብታችሁ እንደገና መማር ሊኖርባችሁ ይችላል። ምን ማለት በአምሳለ ነበልባል ውሃ መልማል ማለት ለሙሴ በሲና ተራራ ኦሪት ዘጸአት ምዕራፍ ሦስት ነበልባል ከሃመልማል ሙሴ አይቶ ምንድነው ማየው ራእይ ብሎ ወደ ተራራው ጫፍ ሲሄድ እሳት ከሰማይ ወርዶ ጳጦስ የምትባል ተራራው ላይ ያለች ቅጠል በእሳት ሳትቃጠል እሳት ወርዶ ተዋህዶ ነው። ክርስቶስ መጥቶ ከድንግል ማርያም ይወለዳል። መልእክቱ ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ክርስቶስ መጥቶ ከድንግል ማርያም ይወለዳል። መልእክታችን ሁሉ ኢየሱስ ነው። በኦርቶዶክስ ቤተክርስቲያን መልእክታችን ሁሉ ክርስቶስ ነው። በዳሃሪ መዋል ነገረን በወልዱ ያልኳችሁ ነው። በመጨረሻው ዘመን በልጁ በኢየሱስ ነገረን፣ በወልድ ነገረን ነው የሚለው በወልድ ነገረን። መልካም ይሄ አንዱ ነው። ዘጽአት ሦስት የምታገኙት ነው። ሁለተኛው በአምሳለ ጸምር ወጠል ያልኳችሁ ደግሞ እሱን የምታገኙት በመሳፍንት ላይ ነው። ይሄም ለጌዲዮን ነው። ለጌዲዮን የተገለጸለት ጸምር ዘረጋ ጠል ወረደ። እንዲሁ ጸምር የመቤታችን ምሳሌ፣ ጠል ከሰማይ የወረደው ወልድ ነው። አሁንም ይሄ መልእክቱ ምንድን ነው? ድንግል ኢየሱስን ትወልደዋለሽ ነው መልእክቱ። ሁሉ እንደዛ ነው። ሦስተኛ በአምሳለ እብን ቀውም ይሄ ደግሞ ለዳንኤል ነው። በትርቢተ ዳንኤል ምዕራፍ ሁለት ላይ ስታዩት የዛን ምስጢር ታያላችሁ። ያለ እጅ የተፈነቀለችውንም ድንጋይ ታያላችሁ። ለዳንኤል አራተኛ በአምሳለ ብእሲ መካህ ለኢሳይያስ ነው ስልሳ አምስት ትንቢት ቁጥር አንድ ጀምሮ ነው። ማን ነው ከኤዶምያስ የሚወጣው ከባሶር የሚመጣው ቀይ ልብስ የለበሰው በጉልበቱ የሚራመድ ይለዋል። መካህ የተባለ እሱ ነው። ምን ነው ልብስ ቀላ ብሎ ይጠይቀዋል። ይመጣናም ይላል። በኋለኛው ዘመን ዓለምን ሁሉ አድናለሁ ይለዋል። ደሙ የኢየሱስ ደም ነው። ተመልከቱ። ክብርና ምስጋና ለእግዚአብሔር ይድረሰው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ምለው ይሄ ነው። የኢየሱስን ደም የምናቀው እኛንን እንዴት? በየቀኑ ነው ምን ንቀበለው ስጋው ደሙ ስንቀበል። መስማሃ ያለ አንተ እኩት ወስቡህ ቀጥሉት የላችሁም። ቅዳሴ ላይ የላችሁም። ቅዳሴ ላይ ያሉት ድምፃቸው ተሰምቷል። ሌሎቹ የት እንዳሉ የሚታወቅ የለም። ማታ ማታም ጠዋትም የሉ። በቤቱ ያኑረን። ጻድቅ ሰ ከመ በቀልት ይፈሪ ወይ በዚህ ከመዘግባ ዘ ሊባኖስ ትኩላን ሙንት ውስተ ቤተ እግዚአብሔር ይላል። በቤቱ ይትከላችሁ ለዘላለም። ስጋውና ደሙን የሰጠን ኢየሱስ ክብር ምስጋና ይግባው። ከማን ነው ስጋውና ደሙን የሰጠን? ተመልከቱ። ትንቢቱ ሁሉ የሚያሳየው ከድንግል ማርያም ከድንግል ማርያም ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ ያዳንን ስሙ የተመሰገነ ይሁን። አመስግኑት ሁላችሁም። እግዚአብሔር በረድኤትና በቸርነት አይለየን። ስለዚህ በአምሳለ ብእሲ ይመካ የሚለው ኢሳይያስ 63 ነው። ይቅርታ 65 ሳይሆን ኢሳይያስ 63 ከቁጥር አንድ ጀምሮ የምታገኙት ነው። አምስተኛ በአምሳለ አንበሳ መፍርህ ለእዝራ ነው። ለእዝራ ለሱ ደግሞ እንደዚሁ በአነበሳ መፍርህ በተባለ ተገልጦለታል። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ያ አምስት ሺህ አምስት መቶ ዘመን ነው። ኋላ በዳህሪ የተባለው ደግሞ ምን ተብሎ ተጠራ? ዓመተ ምሕረት ያኛው ዓመተ ፍዳ፣ ዓመተ ኩነኔ ተባለ። ይሄኛው ግን ምን ተብሎ ተጠራ? ዓመተ ምሕረት ተብሎ ተጠራ። ስለዚህ እግዚአብሔር በመጨረሻ በልጁ ተናገረን። ማለት ይህ ሁሉ ትንቢት ሲነገር ድንግል ትጸንስ ወተወልድ ወለ ሲባል ይሄ ሁሉ ሲነገር ሲነገር ክብር ምስጋና ይግባውና አንድ በዘመነ መሳፍንት በዘመነ አበው ሁለት በዘመነ መሳፍንት ሶስት በዘመነ ነገሥት ሶስት ዘመን ላስብላችሁ እነዚህን። አንድ ዘመነ አበው አላችሁ እንዴ ዘመነ አበው ሁለት ዘመነ መሳፍንት ሦስት ዘመነ ነገሥት። በዘመነ አበው ማለት የቱ መሰላችሁ? ዘመነ አበው የተባለው ሀያ ሁለቱ አርእስተ አበው የነበሩበት ዘመን ነው። ሀያ ሁለቱ ማለት ከአዳም ጀምረው እስከ ታች የምታገኟቸው እስከ ዮሴፍ ድረስ የምታገኟቸው ናቸው። ዘመነ አበው ለምሳሌ ኦሪት ዘፍጥረት ምዕራፍ አምስት ላይ ይነግራቸዋል የአበውን ትውልድ ይዘረዝርላቸዋል። እዛ ላይ የምታገኙት የአበውን ዝርዝር ስታዩ እነዛ አስሩን ታያላችሁ፣ እስከ ኖህ፣ ከአዳም እስከ ኖህ። ከዛ ይቀጥላል፣ የሴም ይቀጥላል፣ ከዛ እያለ አብርሃም፣ ይስሐቅ፣ ያይቆብ እያለ የሚመጣው ሃያ ሁለቱን ፍጥረታት በተመለከተ የሚያሳይ ሃያ ሁለት አበው አሉ። ዘመነ አበው በዘመነ አበው እግዚአብሔር የነገረን ነገር አለ። ምን ብሎ ነው በዘመን አበው የነገረን? እና አብርሃም ማለት ነው በዘርከ ይትባረኩ ኵሎሙ አሕዛበ ምድር ብሎ በዘመን አበው ነገረን። አሕዛብ ሁሉ በዘር ምን ይሆናሉ? አሕዛብ ሁሉ በዘር ምን ይሆናሉ? በማዘር በአብርሃም በአብርሃም ዘር ይባረካሉ ብለ ሰብከ ከድንግል ማርያም ተወልዶ ድንግል ማርያምን የምትንቅ ከሆነ አንተ ከክርስቶስ ጋር አደለህም አብርሃምን እኮ በዘርከ ይትባረኩ ሁሎሙ አሕዛበ ምድር ያለው ድንግል ማርያም ባንተ ዘር ነው፣ ባንተ ወገብ አልፋ ነው የምትመጣው ሲለው እኮ ነው በዘመነ አበው። ሁለተኛ በዘመነ መሳፍንት፣ ዘመነ መሳፍንት ደግሞ የተባለው እርግጥ እነ ሙሴ ከመጡ በኋላ እነ ሳሙኤል ያሉበት ነው። ኢያሱ ጀምሮ ነው። ለኢያሱም ሌሎቹም ተነግሯል። ለሙሴ ተነግሯል፣ ከመካከላችሁ ነብይ ያስነሳላችኋል እግዚአብሔር ተናገረ ነቢየ ያነስ ለክሙ ተመልከቱ አነሳላችኋል አለ። ነብይ ይመጣላችኋል። ያ ነቢ ደሞ አለ ዘከማ የነ ወለቱ ስምዎ ስሙት። እሱን ይሄ በዘመነ መሳፍንት ነው። በዘመነ ነገሥት እነዳዊት የነበሩበት ነው። እነ ሶሎሞን የነበሩበት ነው። በዛ ዘመንም እግዚአብሔር ምን ብሎ ተናገረ? ከወድ ፍሬ በዙፋን ላይ አስቀምጣለሁ አለ። እስመ ፍሬ ከርስከ አነብር ዲበ መንበር እከ አለው። ዳዊትን ነው። ዳዊት እኮ ለዛ ነው ሱባኤ ገብቶ በመዝሙር 131 ላይ የተመለከተው። ያኔ እኮ ነው እስማሪያ እግዚአብሔር ለጽዮን ያለው። እግዚአብሔር ጽዮንን መረጣት። ከመትኩኖ ማይደሮ ማሂደሮ ብሎ ማደሪያው ትሆን ዘንድ ብሎ ዛቲ እቲ ምዕራፍየ ለዓለም ብሎ በእሷ ለዘላለም አድራለሁ ብሎ እግዚአብሔር በነዚህ ዘመናት ሁሉ ተናገረ በኋላ መጣ ከድንግል ማርያም ተወለደ ኢየሱስ ክርስቶስ ወደዚህ ምድር መጣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከመቤታችን ተወለደ ስለዚህ ጳውሎስ ሐዋርያ ምን አለ እግዚአብሔር እኮ አስቀድሞ ያኔ ጥንት ትካት ባለው ዘመን በነቢያቱ በዘመናቱ ሁሉ ተናገረ፣ በምሳሌ ተናገረ፣ እንበለ ምሳሌ ተናገረ፣ በመርገፍ ተናገረ። ኋላ ራሱ መጣና ኢየሱስ ክርስቶስ ወንጌልን ነገረን አለ። የሰማነውን በልቡናችን ያሳድር። ክብር ምስጋና ለእግዚአብሔር ይድረሰው። በረድኤት በቸርነት አይለየን፣ እናመሰግነዋለን። ስሙ የተመሰገነ ገናና ይሁንልን። እግዚአብሔር በረድኤት አይለያችሁ። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘለዓለም ትኖር። ያስተማረን የመከረን ምስጢሩን የገለጸልን እግዚአብሔር በረድኤት አይለየን። አሜን። ክብርም ምስጋናም ለስላሴ ይሁን። በዚህ ተሰብስባችሁ በቤታችሁም ሆናችሁ ሁሉ ትምህርቱን ለተማራችሁ ሕይወታችሁን ሁሉ በረድኤት ይሙላላችሁ። በቀራንዮ አደባባይ የፈሰሰው ደግሞ የተቆረሰው ሥጋው ለዘለዓለም ድኅነት መድኃኒት ይሆንላችሁ። አሜን። ክብርም ምስጋና